ማህሌት ኤፍራታን እንግዲህ ምሳሌን ለመግደል ያመጣችውን መድኃኒት ደውላ ምን ያህል መጠን ነው የምጨምርላት? ይህ እስከ ዘላለም ያስወግዳታል ወይ እያለች እየጠየቀች መድኃኒቱን ምግብ ላይ አስገብታ ለምሳሌ ስትመጣ ለመስጠት ስትዘጋጅ እንግዲህ ድንገት ከኋላዋ ተከትላ መቅደስ አይታት ነበር እና በሩን ገርበብ አድርጋ ሰምታት ስለነበረ ከዛ በኋላ መድኃኒቱን አቀላቅላ እንደ ጨረሰች እንግዲህ ያንን መድኃኒት እንዳሰጣት ለመከላከል እንግዲህ እያየቻት እንደነበረ ነው ያየ ነው። እንግዲህ አለቀልሽ፣ ዛሬ ምሳሌ ህይወትሽ ያልፋል፣ እንገላገላለን፣ ያልቀልሻል ስትል ድንገ በሩን ከፍታ ትገባበታለኝ። ምን እያደረግሽ ነው አለቻት። አንቺ እንዴት ነው የምትናገሪው? ምሳሌን ልገልያት ነው አለቻት። መቅደስ፣ በጣም የተዳፈርሻል መሰለሽ፣ ውጪ። ይቺ ምስኪን ልጅ ምን አደረገችሽ? ብላት ነበረ የጨወችባት፣ ቅድስት ለማህሌት ማለት ነው። ምክንያቱም ያን ነገር በስልክ ከኤፍራታ ጋር ስታወራ ስለሰማቻት ነው እና የምሳሌ ምሳሌ አባት ብሩኬ ስለ መኪናው ባክሽ ፈርሚልኝ ብሎ ወረቀት አምቶ ሲሰጣት አልፈርምም ስትለው፣ እንግዲህ ቅድስት ደግሞ አምሳ ሺ ብር በፕላስቲክ አሽጋ እንግዲህ ይህንን ከዛሬ ስትሰጠኝ ከነበረው ደሞዝ የቆጠብኩት ነው፣ ለምሳሌ ማሳከሚያ የሆንህ ብላ ስትየው፣ በጣም ግራ ተጋብቶት ደስ አለው። ሰላም! ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ የእንጀራ ልጇን የምትበርዘው ጨካኛ ሴትን ቀጣይ ፓርቲ ዘመተናል። እንግዲህ ላይክ ሰብስክራይብ ማድረጋችሁን አትዘንጉ ቤተሰብ ሁኑ ማለት ነው። ባለፈው ቅድስት ማህሌት እንግዲህ ከቅድስት ላይ ስለእኔና ስለእኛ አይመለከትሽም ስትል አስጠንቅቃት ነበረ። ቅድስት ግን በፍጹም ብታስጠነቅቃትም ይህንን ነገር ምንም በመጠራጠር እንግዲህ ከኋላዋ እየተከተለች በረ ላይ የምታደርገውን ነገር ማየት እየቻለች ነው ማለት ነው። ማህሌት ኤፍራት ጋር ደውላ የዛሬው መድኃኒት ይገላታል አይደለ? ስትላት የመጨረሻዋ አይደለ? ስትላት አዎ ጓደኛዋም አዎ ይሄ የመጨረሻዋ ነው እያለቻት ስትላት የምታደርገውን ነገር መጠን ሁሉ ጠይቃት ነበረ። ከዛም በኋላ ከኬክ ላይ አድርጋ ልሰጣት ስትል እባ ሀብቴሽ ብሩክ እኮ ዛሬ ምንም አይነት ምግብ እንዳሰጫት ብሎኛ ስትላት፣ መቼ ነው ያለች ስትላት፣ ደውሎ ነገረኝ አለቻ ማለት ነው። ከዛ ደውላ ወዳው ስትጠይቀው እሱ ደግሞ ያልገባው ነገር ስለሆነ አላልኩም መረ አላት ማለት ነው። ከዛ ግን እንዳሰጣት ስለፈለገች ኬኩ ላይ የጨመረችውን የሚያከላፍታት አስመስላ ደፍታባታለች ማለት ነው ማለት ነው። ስለዚህ ቅድስት ደግሞ እየጮኸችባት ነበረ ማህሌት ማለት ነው። ሁሉንም ነገር እናገራለሁኝ ከዚህ በኋላ ምሳሌን ለመግደል የምታደርጊው ነገር ከእህትሽ ጋር የምትመሳጠሪው ሁሉ እናገራለሁ፣ አውቃለሁኝ ለብሩኬ ሁሉን ነገር ስትላት ከዛ ከውጭ ድንገት ብሩክ ግብት ሲል ነበረ የሰማቸው ማለት ነው። በዛ ጊዜ ደነገጠና ምን ልታደርግ ነው እያለ ሲል ከቤትሽ ወጣልሻለሁ ነገር ግን ከዚህ ቤት የመወጣው ሁሉንም ምሳሌ የምታደርጊያትን ነገር ሁሉ ለብሩኬ የጠነሰሽውን ነገር ሁሉ ነግሬ ነው መወጣው፣ አለበለዚያ አልወጣም ስትል ነግራት ነበረ ቅድስት ማህሌትን እያስፈራራቻት ነበር። እና ከዛ አንቃት አልጋ ላይ ስትወረውራት ድንግ ገበድ ድንግት ብሩክ ደርሶ አድኗታ። ብሩክ ምንድን ነው የተፈጠረው ብሎ ደንግጦ ያላችሁ ነገር እናንተና ሁለት ምንድን ነው ብሎ ቢጠይቃቸው ምሳሌ ለመግደል እያሞከርሽ ነው ብሎ ሲያፈትባት፣ አይ እንደዚ አይደለም አታስበው አንተ እንዳታስብከው አይደለም። ለምን እሷ በርቀቱና አንገትሽ ነው መቆርጥሽ እያለች በሳይን በእጇ ታሳያት ስለነበረ ለቅድስት ደግሞ መናገሩን አልፈለገችም። እና ቅድስትም አይ ከዚህ ቤት ከተባረርኩ ምሳሌ ላድናት አልችልም። በቃ ስለዚህ ማስመሰል አለብኝ እሷን ለማዳን ብላ ራሷን መከረች ና መድኃኒቷን ሳልሰጣት ሳልሰጣ ስለቀረሁ ነው እንጂ ስላለች ነው እንጂ ሌላ ምንም አይደለም ብላ ነገሮቹን ቅድስት ዋሽታለች ማለት ነው። እየዋሸች እንዳለ ግን አንቺ እውነቱን ብነግሪን አለቅሽም እያለ ስታመለክትባት ስለነበር ነበረ አንቅሻለሁ እያለቻ ስለነበረ በዛ ቅድስት እንግዲህ አልተናገ ሲገረጅም ብሩክ እንግዲህ አምጥቶ የወረቀቱን ፊርማ ሊያስፈርማ ሲል አልፈርምም አለችው ማለት ነው ይህ ሁሉ ግፊት የእህቷ ነው እንግዲህ ምሳሌን ገለሽ ንብረትን በራስሽ ማድረግ የለብሽም ወይ አታንቀላፊ ስታንቀላፊ ነግሬሻለሁ እያለች ታብረታታታለ ወረቀቱን ተቀብላ አይታ አይታ፣ እንግዲህ እስኪ ቢቶን ይዛስ ታበቃ አልፈርምም ብላ ቁጭታ። እባክሽ ልጄ እኮ ልትሞት ነው ማህሌት፣ አልፈርም እያልሽ ነው ምሳሌ እኮ ልትሞት ነው ሲላት፣ ይህን ነገር ማድረግ አልችልም ይቅርታ ትለዋለች ብላ ጥላው ተነስታ ትሄዳለች። ብሩክን በጣም ተናዶ እንዴት ይህን ታደርጊያለሽ? የምንድን ይህን የምታደርጊው ብሎ በጣም ይሰማውና አዝኖ ቁጭ ባለበት እንግዲህ አንድ ቀን እንዲህ ትሆናለች ያላላትን እንግዲህ የእንጀራ እናቷ ልጁን እየመረዘች እንዳኖረቻት አላወቀም። ባንኮክ ሂዳ እኮ ቶሎ ተመርምራ መዳን አለባት ይላል። ከዛ ቅድስት ትመጣና ብሩን ጠቅልላ ጋሼ ይቅርታ፣ ይህ ለምንም ባይጠቅምህም ከአንተ ከምሰጠ ደሞዝ ያጠራቀምኩት ነው ሀምሳ ሺህ ብር ስለ እዚህ ደግሞ ፈጣሪ ያለልህና ተቀበለኝ ብላ ትለዋለች። አቃለው ያንተ ብዙ ነገር ነው የሚያስፈልግ፣ ሆኖም ግን ለትንሽ ነገር ይሆናል ያዘው የተሻለ ነው። ነገ ደግሞ የሆነ ነገር ጥሩ ነገር ይመጣል። ከዚህም በኋላ ደመወዝ አልጠይቅም ዝም ብዬ ነው ማገለግልልህ፣ ብላ ትጠይቅ ትነግረዋለች። ምሳሌ ታክማ መዳርን አለባት ብሎ አዘነና፣ እንዴት አንቺ ይሄንን በጉልበትሽ በላብሽ የደከምሽበትን ገንዘብ እንዴት እንደዚህ ታደርጊያለሽ? ማህሌት እኮ የእናቷን ገንዘብ ነው የከለከለቻት፣ ብሎ አንቺ የእናቷን ገንዘብ ማህሌት ስትከለክል አንቺ ግን እንዴት ትሰጫለች ብሎ በጣም አመሰግናለሁ ብሎ፣ ምሳሌ እኮ እኔም ባልወልዳት የእኔም ልጄ ናት ትለዋለች። እኔ እያለሁ እሷ ምንም እንድትሆን አልፈልግም ትለዋለች። እሺ፣ ብሎ ቅድስት እቅፍ አደረጋት። እቅፍ እንዳደረጋት ድንገት ማህሌት ስትመጣ እንደተቃቀፉ ስታይ ልቅቅ ሲያደርጋት በጣም ተደነጋገጡና ይላቀቃሉ። ከዛ እሱ ያቀፋት ለመሰግናት ነው። ከዛም በላይ የእሷ ነገር በጣም ደስ ስላለው ነው። ማህሌት ግን ያብናቷ ነው ከማ ህሌት የተሻለ ቅድስት በመገኘቱ ነው። እሱ ቅፍ ያደረጋት ከዛ ልትተኙ ሁለቱም አብረው ተኝተው ግን ማህሌት ይላታል። አቤት ትለዋለች። እንዲሁ በቃ ምሳሌ እኮ ልትሞትብኝ ነው ስትል ሲል ይነግራት። አላትሞትም ትለዋለች። እንዴት እንዴት ምሳሌ እኮ ሃይማኖት ስትሞት እኮ ልጇን አደራ ብላኛል የሃይማኖትን አደራ እኮ ልበላ ነው ማለት ምን ማለት ነው ደግሞ የሞተ ሰው አደራ አለ እንዴ ምን ይሰራል አለችው ማለት ነው በጣም ይናደድና እሱም ቆይ እና ምሳሌ ተሞት አደራዋንም ብላ እያልሽ ነው አላት ማለት ነው የምሳሌ አባት ከዛም ከዚህ በላይ ምንም ልረዳ አልችልም ስትል ኧረ እባክሽ አንቺ ደግሞ ሰውነሽ ታዝንያለሽ ለካ እንደ እስከ ዛሬ አውሬ የነበረ አቀፌ የነበረ ሰው አልነበረም፣ የሚያቀፍኩት ይልና በቃ አንጀት ግን አለሽ አንቺ፣ የሚያዝን አዎ፣ እኔ ሰው አይደለሁ? ለምን አላዝንም? አዝናለሁ አለችው። እባክሽ ምንም የማታዝን ህፃን ልጅ የሞት ፍርድ እየፈረድሽባት እንዴት ነው የምታዝኒው? አለች ማለት፣ ምኔም አይደለሁም እኮ የፈረድኩባት፣ ያመጣባት ፈጣሪ እኔ ምን ላድርግ? ትለዋለች። ከእኔ ምንም ማድረግ አልችልም፣ ፈጣሪ ያመጣው ነው፣ መቀበል ነው አለችው። እሱም ብሩክን በጣም ይናደድና፣ ምን አይነት ሰው ነኝ? አሁን ይህችን እንዴት ይዣት እኖራለሁ? እንዴት አቅፌ እኖራለሁ? አለች ብሩክ ይሄ ከማንኛውም ሴት የምታደርገውን ነገር ነው የወሰንኩት፣ አለችው ስለዚህ ምሳሌ እንድትሞት ይሄ ሀብት እንዲተርፍሽ እንዲሸጥልሽ የምታደርጊው ነገር እውነት ነው። ምክንያቱም መርዛት ልትገላት እንደነበር ሀብትን ንብረቱን ለራሷ ለማድረግ ወስና፣ እንግዲህ ሁልጊዜ እየመጣች ከኤፍራታ ጋር እንደታደረች ፈጠን በይ ለምንድነው ቶሎ? ፈጠን ማቲ፣ እችን ሰራተኛንም አባሪ እያለች ስትመክራትም ነበር ኮ አንተ ስንቴ ልንገርህ፣ ቅድስት ውሸቷ ነው። እኔ እናንተን አላይታ እሷ አንተን አግብታ ለመኖር ትፈልጋለች ስትለው፣ እንዴ አረ አየህ አንተ ደግሞ ለዚህ ነገር እየተባበርክ ነው ትለዋል። ኤፍራታና ሃይማኖት ኤፍራታና ደሞ እሷ ማህሌት ቁጭ ብለው እንግዲህ ሻሂ ምናምን አዘጋጅልን አሏት። እና ሻሂውን ይዛ ስትመጣ ይችን ሰራተኛ ነቅለሽ አትጥይም ወይ ትላለች ኤፍራታ ማለት ነው። ከዛ ስሚ አንቺ ቆም በይና ላናግርሽ፣ ትላታለች። አሁን ሰው ትመስላለች ስታያት። እቺ ግን ለምን እዚህ ቤት ማታስወጫት ስትላት፣ ግን አሁን ግን ምን ያህል ገንዘብ ብንሰጥሽ እዚህ ቤት ብንብለሽ ትሄጃለሽ ስትላት ከዛ ቅድስትም ከዛ እንደገና ምን አለች፣ እሺ አገር ሄጄ የምነግድበት ገንዘብ ከሰጣችሁኝ እሄዳለሁ። እውነት በቃ አሁን በአካውንትሽ ላስገባልሽ፣ መቶ ሺ ብር ይበቃሻል ትታል። አዎ አለች። መቶ ሺ ብር አሁን በአካውንትሽ ትራንስፈር አደርግልሻለሁ አለች። እና ወዳው ትራንስፈር ድርግ አደረገች። ና በይ ውልቅ በይ ሲለዋት፣ እሺ ብላ ያንን ገንዘብ ይዛ ውልቅ ብላ ሄደች እና እታች እንግዲህ እየጠበቀች ነበረ ብሩክም ማለት ነው። ቅድስትም ልብሷን ጠቅላ ወታ ትሄዳለ። ምን ይቀረኛል ምን የሚልስ አሁን በቃ የተላቀቅናት፣ እያሉ ኤፍራታ ሲያወሩ በጣም ኤፍራታ፣ በጣም መጥፎና የምትመክራት ነገር ሁሉ በጣም ጨካኝ ናት፣ በጣም ከዛ በኋላ ወርዳ እዛ እየጠበቀችው ብሩኬን ትጠብቀውና ምን ነው እዚህ ምን ሆነች ነው አላት። እና ይሄን ገንዘብ እንካስልና ደግሞ ትራንስፈር የተደረገላትን በአንድ ጊዜ ማዞር ስለማትችል ግማሹን አውጥታ ይሄን ገንዘብ ያዘው ብላ አሁንም ትሰጠዋለች። ከለምን ብሩክን አትገሊውም እያለ ደግሞ የፍራታ መክራት አለች። ኧረ እንዲህ ይሄማ በጣም ከባድ ነው፣ እንዴት እንደዚህ ትይኛለሽ አለች። አዎ በጣም ቀላል ነው። እሱንም ከዛ ካስወገድሽ በኋላ ሙሉ ሀብቱን ትካፈያለሽ። አሁን እኮ አንድ ሶስተኛው ነው የሚደርስሽ። ይህ እኮ ማለት አሁን ብትካፈይ አንድ ሶስተኛ ናት የምትደርስሽ። የልጅቷን ሂሳብ ስላለ የእናቷን ትካፈላለች፣ ከብሩክም ትካፈያለሽ። አንድ ሶስተኛ ምን ያደርግልሻል? እያስትመክርሽ ሱስ ልክ ነሽ። እና ምን አለው ቢሆንም ምንም የለኝም ነበር እኮ በፊት። አሁን ይሄ ይበቃ ነው አለች። መግደል ግን ከባድ ነው አለቻት። ማለት ነው ብሩክን ግን አልገለውም አለቻት። ቆይ አንቺ ግን ምን ልክ ሳኮኛ ቀሪም አለች እና መልሳ እንደውም ልክ ነች። ቆይ ያስብበታለሁ ብላለች። እንግዲህ ደግሞ ብሩክንም ለማስወገድ ብላ ከዛ በኋላ ነበር እ በሪን ኳኳና በሩን ሲገባ ድንገት ብሩክ ነበር እና ብሩክም መቶ ቁጭ ይላልና የፍራታን ሰላም ይላቸውና ግቢ ቅድስት ይላል እሱ ደነገጡ። ምን አሉ ሁለቱም በአንዳፍ። ከዛ በኋላ በሩን እንግዲህ ሰጥተዋለ። ለብሩክ ያለን ገንዘብ ግን ከየት እንደመጣ እንዳ ሳትለይ ምንም የተጭበረበረ ብር አይደለም። ግማሹን ደግሞ ሌላ ጊዜ አስገባሃለሁኝ አሁን ዛሬ ሁሉንም ማውጣት ስላልቻልኩ ነው ብለዋለች። በጣም ደስ አለውን። ብሩክም ከዛም የመኪናውና ቤቱን ለሚገዛው ልጅ ደውሎ ሲነግረው፣ ደግሞ እሱ ደግሞ እኔ እኮ ያልኩ ማህሌት ከፈረመች ነው ያልኩ። ማህሌት ካልፈረመች ግን ምንም ማድረግ አልችልም፣ ብድር እንኳ ምሰጥህ እሷ ስትፈርምበት ነው ብሎ ጓደኛውን በፍጹም እንደማይተባበረው ሲነግረው፣ በጣም አዘነ ማለት ነው። ተሳድባ ወጥታ እንዴት ታስገባታለ? ተጣልታን እኮ ነው የወጣችሁ ብላ ትዋሻለች ማለት ነው። ብሩክ በዚህ ቆይ፣ አንቺ ግን ለምንድን ነው እህትሽን ለምናት መክሪያትም ይላታል። እኔ በቤተሰብ ጉዳይ አልገባም አላት። ነገሩ ሁላችሁም ጨካኞች ናችሁ። ለምን ልጄን አንድ ላይ ተባብረን ምሳሌን እና ትርፋት ቢላትም በፍጹም የእሷ ትብብር ስላለበት ፍቃደኛ በቤተሰብ መካከል በባልና ሚስት አልገባም ብላ ተናገረሽ። ሁለታችሁም ጨካኝ አረመኔዎች ናችሁ፣ ዘራችሁ ነው ጨካኛው አለና ተናገራት። ቅድስትን ብሯን ይዛ እንግዲህ ተቀብላ ለብሩክ ብሩክ ሰታ ስራዋን ቀጥላለች። ማህሌት በጣም ተናዳለች። እንግዲህ ቀጣይ አሁንም ቢሆን ከዛ ቤት ሳትወጣ ለማዳነው ለማዳን ነው የምትፈልገው ምሳሌን እና አሁን ኤፍራታ እና ማህሌት እንግዲህ ከዚህ በኋላ በሁለታችሁ መካከል የምትገባ ከሆነ ገለን ወደ ጫካነ ጥላት አለን እያሉ እንግዲህ ኤፍራታ እና ማህሌት እንግዲህ ብሩክንም ማጥፋት ምሳሌንም ሁላቸውንም አጥፍታ ገንዘብ ሀብት ለመውረስ እንግዲህ ፕሮግራም አድርጋለች ማለት ነው። ግን ይህን ሁሉ ነገር የምትታደርግ የምትገፋፋት ኤፍራታ ለተንኮልና ለጭካኔ የተፈጠረ ይናትና ማህሌትንም እየመረዘቻት እያበላሸቻት ትገኛለች። እንግዲህ ቀጣይ ኤፍራታና ማህሌት ቅድስትን ይገሏታል ወይንስ አይገሏትም የሚለውን አብረን እንመጣለን፣ ወይንስ ብሩክን ታስወግደዋለች የሚለውን ይዘንላችሁ እስከምንመጣ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱን። በጣም አሳዛኝና አስተማሪ የሆነ የሆነ ድራማ ነው። ይህ ድራማ ሁላችሁም እንግዲህ እናመሰግናችኋለን። ከዚህም በፊት ብዙ ነገሮችን ምሳሌ እንዳትወገድ የምታደርገው ትልቋ ሚና የምትጫወትላት ቅድስት ናት ማለት ነው።